ጉባኤና ጉባያተኛው ለቃለ እግዚአብሔር ሲታደም የታመመው እርሱነቱ በወንጌል መርፌ እንዲታከም ቅዱስ ምዕራፍ ተገለጠ። ከዘፍጥረት መቅድም ደርሶ አዳም ታሪኩ ተወሳ። ከይሴ የበለስ ድግስ ደግሶ እባብ ባሳላፊነት ሽር ጉድ ስታበዛ ሔዋንን ስትመታ የሳጥናይ ልጭነት ይዛ አዳም በድህነት ጥማት ዘመናትን ፈሰሰ። ወንጌል ቀኑ ደረሰ። ዘመን አዲስ ነገሰ። ከአርያም እስከ በርባሮስ የልመናው ቃል ወረደ። ፍጥረትን አነቃነቀ። ዲያብሎስ ትልሙ ነደደ። እንባና አዳም ተጣመሩ። እግዚኦታን አሰሙ። በቃል ሰው መሆን ብሥራት በተስፋ ለመለም አዳም ቀን መቁጠር ያዘ ኪዳኑን በተስፋ አሰረ። ዘመን በዘመን መስመር አምስት ቀን ተኩል ቆጠረ። በለስ የበለስ ድግስ ክፋት ግሳንግሱ ጠቆረ። የምሥራች ብራ ሆነ የሰው ልጅ በሞት ከበረ። ጊዜ በጊዜ መንገድ ዘመናትን ተሽቀዳድሞ ያገኘውን ስነ ፍጥረት በእግዚር ስሌት ተሸክሞ ከቤተልሔም ዮርዳኖስ ደጅ ቅኔ ቆሞ ከቀያፋ ደጀ ክፋት ጎልጎታ አምላክ ታሞ ከወደቅንበት ሊያነሳን ቁስለታችንን እሱ ቆስሎ መቃብራችንን መጥቶ ሞታችንን ሞቱ ገሎ ትንሣያችንን በትንሣኤ ንጹሕ ፍቅር አስተካክሎ እንካችሁ ሞት ሙት ሆኗል፣ ቀንታችሁ ጸንታችሁ ኑሩ በጽድቅ ተመላለሱ በአጢአት አተወፍሩ ሰማይ ሰማዩን በመልካም ስራ ጠንክሩ ይሄ ነው የትንሣኤ ውሉ የመነሳታችን ስሩ። ትንሣኤ የአዳም የዘመን ሱባዬ የክርስቶስ ደም ጉባኤ የሞት መሞት አብይ ዕለት የብርሃን ጸዳል ዓመት የክርስትና ብስራት የተዋህዶ ያውሰንበት ከቶና ምንድንን በበለስ ድግስ የጦነቸን ቅንነት ጌጣችን ያልሆነ የበደል ዋንጫ ስንጨብጥ ቅድስናችን የሰለለ ትንሣያችንን የረገጥን ብኩርናችንን የሸጥን የኀጢአት መርግ የተጫነን ለትሩፋት የኮሰምን ምንድነን ከቶ ምንድነን? ዓመታታችን ተቈንጥረው እያስጓዙን ከሞት ቄ ዓይናችን ማንባት ሲያቅተው የጸጸት ውሃና የዬ የምባቡ ሽንፍር ተነስቶ ሽፋሽፍታችንን ከላየ። እርግጥ ነው፣ አልተነሳንም። ትንሳያችን ገና ነው። መቃብራችን አልተገለጠም። ዛሬም እንደ ተጫነን ነው። እኛና ትንሣኤ እንዲነን ግብራችን ተለያይቷል። መስማማት ተስኖናል። ቋንቋችን ተደበላልቋል። ሙሽርነት ለየቅል ነው። አፈራፈሩን ወደናል። በሕማማቱ ከርመን ቀራንዮ ደርሰናል። በመንግስት አስበን ሲባል ሰምተናል፣ እኛም ብለናል። ማልደን መቃብር ወርደናል። ዜና ትንሣኤን አይተናል። ግና አልተላቀቅንም። ዛሬም የበለስ ድግስ ያምረናል። ተጎትተን ተጎትተን ከሞት ደጃፍ ተገኝተናል። ታዲያ ምንድን ከቶ ምንድንን ከሞት መነሳት የሚያምን ብርሃኑም ያጥበረብረን ኃጢአት ግዞት ያሰረን ትንሣኤ ትንሣያችን ያልሆነን ምንድነን ከቶ ምንድነን? አለው ማለትስ ምንድን ነው በኃጢአት ክበብ ተከቦ ክፋት በክፋት ሲላላግ ወረርሽኝ ሲሆን ተስቦ ቁም ያለው ማለት ምንድን ነው? መከራ በቃያችን ረቦ። እድሜ እንደወራጅ ውሃ ነው በሞት ግድብ የሚገደብ። ክርስትና ኩታ ነው በነፍስ ጥበብ የሚጠበብ። ትንሣኤ ሰማያዊ ነው መቃብርን የሚሸብብ፣ የበለስ ድግስን የሚያነጥፍ፣ ዘራ አዳምን የሚያሳብብ ከዚህ ነዋ ፍቅር መውደቅ ከትንሣኤ መዋሃድ፣ በብርሃኑ ጸዳል መዋብ በክርስትናው መንገድ። እንዲህ ሲሆን ነዋ ትንሣኤ የመቃብር መከላት፣ ዳቢሎስና ሰራዊቱን በደም ጽፈት መምጣት፣ ከበለስ ድግስ መሸሽ፣ በንስሐም ባ መቀባት፣ ከቤተልሔም ጎለጎታ ቀራንዮ ደርሶ መምጣት። እንዲህ ነዋ ትንሣኤ የሞት መሞት መቀጣት። ትንሣኤ የአዳም የዘመን ሱባኤ፣ የክርስቶስ ደም ጉባኤ የሞት መሞት አብይ እለት የብርሃን ጸዳል ዓመት የክርስትና ብስራት የተዋህዶ ያውሰንበት ትንሣኤ ሞትም አሸንፎ ተነሳልን። በሞቱ የእኛን ሞት አጠፋልን። እሰይ እሰይ በሞቱ

ደስ ይበለን፣ ሞት አሸንፎ ተነሳልን። በሞቱ የእኛን ሞት አጠፋልን። ሰይ ሰይ የምስራ ደስ ይበለን ሞት አሸንፎ

ሸንፎሞኛሞታፋልራወም ሸንፎልሞኛሞፋልይህ መርሃ ግብራችን የትንሣኤ በዓል ረጅም ነበረ ነገር ግን ሰዓት ገደበን። ሰዓት ቢገድበንም በቀጣይ ጊዜያት በሚኖሩን በየሳምንቱ ባለን መርሃ ግብር ልዩ ልዩ ዝግጅቶች ለእናንተ እናደርሳለን። የዛሬ መርሃ ግብራችን ግን በዚህ አጠናቀናል። ሳምንት ዳግም ትንሳኤን በተመለከተ ዝግጅት ዘንላችሁ ስለምንቀርብ ከ ስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ባለው መርሃ ግብራችን ሁላችሁ ታዳሚዎች ሆናችሁ መርሃ ግብራችን እንድትከታተሉ እየጋበዝን የዛሬ መርሃ ግብር በዚህ ያጠናቅናል። መልካም የትንሳኤ በዓል ለሁላችን ይሆንልን።